ሰላም ጤና ይስጥልኝ። ወደ ቻናል ቤተሰብ ተከታታዮች በዛሬው ዕለት እንግዲህ የምሬ ወዳጅን በጎጃም ምድር ገብቷል። እሱን በተመለከተ ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ከኔ ጋብራዎች ተቆይዘን በአክብሮት እየጠይቀ ወደ ቀዳሚ መረጃ ይሳልፍ። የወሎ በምሬ ወዳጅን የሚመራው ታጣቂ ቡድን ወደ ጎጃም ምድር ገብቶ እንግዲህ መከላከያ የደረሰው ይህ መረጃ እግር በግር እየተከተለ እየለቀሙ ይገኛል። ጎጃም እንግዲህ ሲገባ ከፍተኛ አቀባብል የሚደረግለት የመሰለው ይመስለኛል። በተለይ ወሎ ላይ እንግዲህ መከላከያ በሚያደርገው ድንቅ ኦፕሬሽን ብትንትኑ እንደወጣ ይታወሳን። ነገር ግን ቀሪዎችን ሰባስፎ ለቃቅሞ ወደ ጎጃም ምድር በማቅናት ከነዘመነ ጎን ለማሳየትና ለመታገል ያለ ቢሞክርም አስቀድሞ መከላከያ መረጃው ስለደረሰው እግር በእግር እየተከተለ እየለቃቀሞ ነው የሚገኝ። ቀሪው እንግዲህ እግር አውጭኝ እያለ እየፈረጠጠ እንደሆነ መረጆች ያመላክታን። እጅግ በጣም የሚገርምና በሚገርም ሁኔታ ነው ወሎን እንግዲህ የተቆጣጠረው ያህል ይመስል ይህን ነፃ ለማውጣት የመጣ ነው የሚመስለው። ነገር ግን ወሎ እንኳን አንድ ወረዳ ያልያዘ በጫካ ከመዋሉ ከማደር ውጭ ሳይወጣ ዛሬ ደግሞ ወደ ጎጃ ምድር ለሶሻል ሚዲያ ሾው ለማሳየት ይመስለኛል። ይሄ ግን ነገር ግን ሳይሳካለት እንደቀረ ቀሪውም እንግዲህ ግዳ ውጭ እያለ እንደፈረጠጠ እየተመለከት ነው ነው ያለ ። ምክንያቱም ስኬት እንኳን ቢኖራቸው ሶሻል ሚዲያ ማውጣት ይችሉ ነበረ። ድምጣቸውን በዛው ሳይሰማ የዋሽታ ሆኖ ነው የቀረው። ሌላኛው ጉዳይ የህወሓት ታጣቂዎች እንግዲህ በዘር ማጥፋት ወንጀል እንደተከሰሱ ክሱም የቀረበው አቶ አበራ ንጉስ የህግ ባለሙያና ጠበቃ በሆኑት በኩል እንደቀረበባቸው ነው እንግዲህ ከፍተኛ የትግራይ አመራር የነበረው ደብረጽዮን ዶክተርና እንዲሁም ደግሞ ፈትለ ወርቅ ተብለው የሚታወቁትን ጨምሮ ሌሎችንም እነጌታቸው አሰፋንም ጨምሮ ነው እንግዲህ ይህ ሁሉ ክስ የቀረበባቸው። ጉዳዩ እንግዲህ ወዴትና ወዴት እንደሚያመራ ወደ በቀጣዩ የምንመለከተው ጉዳይ ይሆናል። ስለዚህ ፋኖም አሁንም እንግዲህ እምቢተኝነቱ ቢቀጥልም ሽንፈቱን በዚያው እንደቀጠለ ይገኛል። በተለይ ከፍተኛ አመራርሻ አሁን ብዙ ሳራ እያስተናገደበት ነው የሚገኘው። እዚህ ወጣ ቀጥታ የምናልፈው ወደ ኤርትራ ጉዳይ ነው የአሰብ ጉዳይ። ሀሰብ የሚገኙትን ከፍተኛና ጠቃሚ የሚባሉትን አቶ ፕሬዝዳንት ኢሳያስ አፈወርቂ ከአሰብ ወደብ ያሉትን የሚጠቅሙትን እንግዲህ እያጓጓዘ ነው የሚገኘው ወደ መቀሌ። ስለዚህ የመረከብም የማስረከብም አዝማማ ያለበትን ይመስላል። በተለይ አሰብ ላይ የሚገኙትን ይጠቅሞኛ ነው የሚላቸውን አሁን እያጓጓዘ እንደሚገኝ መረጆች ያመላክታል። ሁለት አንድምታ አለው ይህ ጉዳይ ይህን የሚያመላክተው አንደኛ፣ ጦር የማይቀር ጉዳይ መሆኑን የሚያመላክት ነው። ሁለተኛ ደግሞ እጅ የሰጠ መሆኑ የሚያመላክት ጉዳይ ነው። መስጠቴ ካልቀረ የሚጠቅመኝ ላንሳ የሚል አንድምታ ይኖረዋል። ሁለተኛ ደግሞ ጦርነት ከተከፈተ የወድብኛን የሚል አንድምታ አለው። ስለዚህ በጣም እጅግ ከፍተኛ ስጋት ውስጥ መኖሩን የሚያመላክት ጉዳይ ነው በተለይ አሁን ኤርትራ ያለችበት ከፍተኛ ስጋት ውስጥ እንዳለች ቀጥታ አማላካች ጉዳይ መሆኑ በዚህ እየተመለከተ ነው ነው የምንገኘው። በጣም እንግዲህ የሚያስፈልገው ከሁሉምና ከምንም በላይ ሰላም ነው። ለሰላም ደግሞ ሁላችን እጅ በእጅ መያያዝ አለብን። የዚህ አሁን የሚያሳየን የፋኖ የሸኒ የህዋት አይጠቅምም፣ ሀገርን ከማፍረስና ከመበታተን አሁን እየተረዳን ያለው ይህን ነው። ለምሳሌ ህዋት እያስተማረ እነዚህ በፊት ምንድን ነው የትግራይ ወጣት ነው ያስጨረሰ። ፋኖም አሁን ዛሬ እያስጨረሳ ያለ የአማራ ወጣት ነው። ምንም የሚመጣ ነገር የለም። ሸኔም ይሄን ነው እያደረገ ያለ። ስለዚህ ከድርጊታቸው ተቆጠቡ። ስልጣን ሁሌ ሲጠማችሁ ስትጠሙ ትኖራላችሁ፣ ወይም በርቀት ነው ተሳልማችሁትም ትቀሩ እንጂ በዚህ የሚመጣ ለውጥ አይኖርም። መቶ ፐርሰንት አይኖርም። ምክንያቱም ከዚህ በፊት ሀገሮች ሰላም የመጡት በንግግርና በድርድር ነው እንጂ በነፍጥ ሰላም ያመጣ ሀገር የትም የለም። ብሎም ደግሞ እርስ በርሳችን የሚመጣ ነገር እንደሌለ ግልጽ ማሳያ መንገድ ነው። ሌላኛው የፋኖ ነው ጉዳይ መችሳ አልክም። ለምሳሌ መራዊ፣ አዴት እና የሚባሉት ቀጠናዎች ላይ በዚህ በፊት በመከላከያ ነበር ሲንትሲል ባሌ ነበር ሲጠበቅ። አሁን ግን በምኒሻና በአድማ ብታና በኩል ነው ስለዚህ የሚያመላክተው ህዝቡ ምን ያህል ወደ ጸጥታ ኃይል እየተቀላቀለ መሆኑን የሚያመላክት ነው። ስለዚህ ቀሪዎች ደግሞ ወንድሞች የሚያስፈልገው በሰላማዊ መንገድ ና ማታገል ነው ሀገርን እና መጠበቅ እንጃ ሰው የሚመጣ ለውጥ ስለማይኖር ይህን አስባችሁ ተመልክታችሁ ተረድታችሁ ከድርጊታችሁ እንድትቆጠቡ የሚል መልክታችን ማስተላለፍ እንፈልጋለን። ሌላኛው ጉዳይው መከተው ማሟ አሁንም እንቅስቃሴውን እንደቀጠለ ነው። በተለይ በነ ዘመነ ላይ ያለውን ያነጣጠረ እንግዲህ እንደቀጠለበት ነው የሚገኘው። በተለይ መክተው ማሟና እስክንድር ነጋ በአንድ ላይ እየሰሩ ይገኛል። በተለይ ደግሞ ታርጌት አድርገው ዘመነ ካሴ ላይ፣ በተለይ ደግሞ ይሄ የተደረገበትም እስክንድር ነጋ ከጎጃ ምድር ካስፈነጠረው በኋላ መክተው ማሟና እስክንድር ነጋ በአንድ ላይ እየሰሩ ይገኛል። በተለይ ደግሞ አስረስ ማረን ጨምሮ እንግዲህ ያነጣጠረ ጉዳይ የሆነ እየመጣ ነው። አስ በፊትም ተመልክተናል። በተለይ በጎንደ ላይ የተካሄደው በከፍ ያለ ደስሲንም አልፈት ተመልክተናል። አሁንም ይህ ጉዳይ እንደገና እየተካረረ ነው የመጣው በተለይ መከታው ማሞና እስክንድር ነጋ ባንድ ላይ በመሆን